በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አምላካችን መድኃኒታችን መድኃኒ ዓለም ሆይ ክብር ምስጋና ላንተ ይሁን። እማምላክ ወላዲተ አምላክ አቁራሪተ መዓት ቤዛቤታ ኩሉ ዓለም እናታችን ኪዳነ ምሕረት ሆይ ክብር ምስጋና ላንተ ይሁን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት ሁሉ ጻድቃን ሰማእታት እንዲህ የማዕረጋችሁ፣ ክብር ምስጋና ለእናንተ ይሁን። ክቡራን ተመልካቾቻችን ይህ ጣፋጭ እውነት የሚል ድህረ ገጽ እየተከታተላችሁ ትገኛላችሁ። ይህ ድህረ ገጽ የተደበቁ የማይነገሩ በብዙ ሊቃውንት መምህራን እንዲሁም አዋቂዎች ወደ ህዝብ ጆሮ እና ልቦና አይምሮ እንዳይገባ እንዳይሰሙ የተደረጉ ሀሳቦችን ወደ እናንተ ለማድረስ ዝግጅት እያደረገ የተቻለውን ጥረት የሚያደርግ ሚዲያ ነው እንግዲህ ሰብስክራይብ ሼር ላይክ አድርጋችሁ ቤተሰብ ስለሆናችሁ እናመሰግናችኋለን እንግዲህ የዛሬው ፕሮግራማችን ወይንም የመነጋገሪያ ርዕሳችን ቤተ ክህነቱንና ቤተ መንግሥቱን የማይሰማ ትውልድ እግዚአብሔርም አይሰማውም በሚል ርዕስ ትንሽ ደቂቃዎችን ቆይታ ከኔ ጋር እናደርጋለን። አብራችሁን ስለምትቆዩ ወይንም ጊዜያቸውን መጽዋት አድርጋቸውን ይህን ፕሮግራም በመከታተላቸው አስቀድሜ ምስጋና ለማቅረብ እወዳለሁ። ክብረ ምስጋና ለተመልካቾቻችን ይሁን። ይህ ጣፋጭ እውነት የኢትዮ ድረገጽ ነው። እንግዲህ እግዚአብሔር በምድር ለሰው ልጆች የሚተዳደሩበት ዘንድ ይመሩበት ዘንድ ሰላምና በረከት ኖሯቸው የምድር እግዚአብሔር ለሰጠ የሰጣቸውን ሀብትና ንብረትም በትክክል በሰላማዊ መንገድ እግዚአብሔር አምላካቸውንም እያመለኩ ሕግና ስርዓቱንም ጠብቀው እንዲኖሩ ሁለት ምሰሶቹን አቁሙላቸዋል። ትእዛዝ ለሕዝቡ የሚተላለፍበት ሁለት ምሰሶዎች ወይም ሁለት ወጋግራ፣ እነዚህም ቤተ መንግስቱ እና ቤተ ክህነቱ ናቸው። እግዚአብሔር እነዚህን ቤተ ክህነቱ ያዘጋጀው ያቋቋመውም ራሱ ነው። ቤተ መንግስትም በእሱ ፍቃድ የተዘጋጀ የተመሰረተ ነው። እንግዲህ የቤተ ክህነቱን ነገር ዛሬ እንቶ ና ስለ ቤተ መንግስቱ ብቻ ከእግዚአብሔር እንደሆነ ባለስልጣናት በሙሉ ስዩማን እግዚአብሔር እንደሆኑ ከሚነገረን የእግዚአብሔር ቃል ተነስተን ዛሬ ውይይታችን እንጀምራለን ማለት ነው። የቤተ ክርስቲያን ብርሃን የተባለ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 13 ቁጥር አንድ ጀምሮ እንዲህ ይላል፣ ነፍስ ሁሉ በበላይ ላሉት ባለስልጣናት፣ ነገስታት፣ መንግስታት ይገዛ። ከእግዚአብሔር ካልተገኘ በቀር ስልጣን በምድር ላይ የለምና፣ ያሉትም ባለስልጣን በእግዚአብሔር አምላክ የተሾሙ የተመረጡ ናቸው። ስለዚህ ባለስልጣንን የሚቃወም እግዚአብሔርን ስርዓት ይቃወማልና የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ላንተ አገልጋይ የእግዚአብሔር አገልጋይ ነውና በከንቱ ሰይፍ አይታጠቅምና፣ ክፉ ብታደርግ ግን ያን ጊዜ ፍራ ጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገበራላችሁ፤ በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ፤ ግብር ለሚገባው ግብርን ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ የሚል ቃል እናገኛለን። ይህ ቃል እንግዲህ እንደሚያስረዳን መስማት ያለብን ቤተ መንግሥቱን፣ ቤተ ክህነቱን ነው። ሌላ ምን ሰማው አካል መኖር የለበትም። ሌላ የሚመራን የሚገዛን፣ የሚያስተዳድረን መንገድ የሚያሳይን ሰላማዊ የሆነ ምድራዊ ኑሯችን የሚመለከቱ አካል ቢኖር ቤተ መንግሥቱ ነው። ስለዚህ አሁን ያለው ይሄ ጤናማ በቤተ መንግስቱ እና በቤተ ክህነቱ ወይንም ደግሞ በሕዝቡ እና በቤተ መንግስቱ መካከል ያለው ግንኙነት ጤናማ እና ሰላማዊ እንዲሆን መቃወም አያስፈልግም ማለት ነው። እግዚአብሔር የእኔ ሹመኞች ናቸው ብሏልና እነሱን ባለስልጣን የሚቃወም የእግዚአብሔርን ስርዓትና ሕግ ይቃወማል ብሎ እግዚአብሔር አምላክ ራሱ ተናግሮናል። እና ስለዚህ ምድራዊ ነገስታትና መንግስታትን ስንቃወም፣ ስንተች፣ ስንሳደብ፣ በአሽሙር በተለያየ መንገድ ንቀፋና አመጻ ስናደርግ የምንቃወመው እነዚህ የምናያቸውን ባለስልጣናት አደለም። ፈጣሪያችን እግዚአብሔር አምላካችን እንደሆነ እግዚአብሔር እዚህ ጋር ይነግረናል ማለት ነው። ስለዚህ በአብዛኛው የአፍሪካ ሶስተኛው ዓለም ወይም ዲቨሎፒንግ ካውንትሪ የሚባሉት እንግዲህ መሪዎቻቸውን አይሰሙም፣ ሲሰሙም አናያቸውም። ብዙዎቹ የአፍሪካ ሀገራት በመከራ በስቃይ እግዚአብሔር የሰጣቸውን እንግዲህ በምድር መካከል በምድር እንብርት ነው ያሉት ብዙ ሀብትና ማዕድናትን ለሰው ልጆች መሰረታዊ ፍጆታ ስለ ጣኔ ማመላይ ሊያወጡ የሚችሉ ብዙ አንጡር ሀብቶችን አለን አፍሪካውያን። ነገር ግን ያንን ሀብት አውጥተን ልንጠቀምበት አልቻልንም። አንድም ያልቻልንበት ትልቁ ነገር መንግስቶቻችንን አንሰማም፣ ባለስልጣናትን አንሰማም፣ ነገስታትን አንሰማም። የምንሰማው ነገስት ላይ ነገስታት ላይ አመፃ እንድናደርግ በተቃውሞ በሌላ በጽንፈኝነት መንገድ እንድንጓዝ እግዚአብሔር ያልሾማቸው ምንም ስልጣን ያልሰጣቸው ከሳሾችን ስለምንሰማ ድርሰማ ነው። በአሁኑ ሰዓት እንግዲህ ወደ ሀገራችን እንመለስና እስኪ ግልጽና ሁሉም ነገር የምናውቀውን ነገር ብንሰማ ብንረዳ የተሻለ ነው እና ወደ አፍሪካ ከመሄዳችን በፊት ግን በአንጻራዊነት ይሄ ሀሳብ ይሄ እውነት ለዓለም ሁሉ ለሰው ልጆች ሁሉ አስፈላጊ እንደሆነ በዚህ አጋጣሚ ሁሉም ሰፋ አድርጎ መረዳት መገንዘብ ማስተዋል ተገቢ ነው ምንድነው? ነው እንግዲህ አስቀድሞ እነዚህ ነገስታት እና መንግስታት በሙሴ ወንበር ላይ ነው የተቀመጡት ሙሴ ያለውን መንፈሳዊ ጸጋና ሀይል ከእግዚአብሔር ጋር ያለውን ግንኙነት ላይም እዛ ደረጃ ላይ ላይደርሱ ይችላሉ አይደሉም አሁን ሙሴ ህዝብን መርቷል። እነዚህም ህዝቡን እየመሩ ነው፣ እያስተዳደረ ነበር ሙሴ። አሁን ያሉ ባለስልጣናትም ህዝቡን ያስተዳድራሉ፣ ይመራሉ፣ አዋጅ ያወጃሉ፣ ብዙ ነገር ያደርጋሉ። ከሙሴ የሚለዩት ሙሴ አስቀድሞ ወደዚህ ከፍታ ወደ መስፈንነት ከፍ ከማለቱ በፊት የእግዚአብሔር ሰው የሆነ ዩቱር የተባለ ካህን መንፈሳዊ እውቀት መግቦታል፤ መንፈሳዊ አገልግሎት ወይንም መንፈሳዊ እውቀት እንዲኖረው አድርጎታል። ያንም መንፈሳዊ እውቀት እንዲኖረው የሚያደርጉ የዘመናችን ዩቱራውያን ለባለስልጣናት፣ ለነገስታት፣ ለመንግስታት ይህን ስራ ይህንን መንፈሳዊ መግቦት ይሰጣሉ ወይ የሚለውን ነገር ማየት ደግሞ ተገቢ ነው። ዘቶሩ በዘመኑ ለነበረው ለሙሴ ሊቀነቢያት ከእግዚአብሔር ጋር አፍ ለአፍ እንዲነጋገር አብቅቶታል። አሁን ያሉ ነገስታት እና መንግስታትም ደግሞ ይህንን መንፈሳዊ መግቦት አምልኮ መማር የሚገባቸው የሚያስተምሩትም ዳግማዊ ኢትዮጵያውያን በዚህ ዘመን ያሉ የሚገኙ ኢትዮጵያውያን ካህናት፣ አገልጋዮች፣ መምህራን፣ ሊቃውንት ናቸው። ይህ ነገር ግን አልሆነም። ስለዚህ በዚህ ነገስታትና መንግስታት በመንፈሳዊ ከፍታ ጉድለት አለባቸው። ይህን ጉድለታቸውን የሚሞሉት ለሙሴ መንፈሳዊ እውቀት ያቀበሉ በእነሱ አንጻር የተቀመጡ የዘመኑ ሊቃውንት መመሪያ ቤተ ክህነት ምናምን ነው። በአጠቃላይ ያን ነገር አድርጓል ወይ ነው። ይህንንም ታሳቢ በማድረግ ወደ መጨረሻው ላይ ወይንም በሚቀጥለው ፕሮግራም ሰፋ ባለ መንገድ ልናየው እንችላለን እና እዚህ ጋ እናቁመው እና። እንግዲህ ክፉ አድራጊዎች መንግስትን የሚፈሩት እነሱ ናቸው። ምክንያቱም ስለ ክፉዎችን ህግ የማይጠብቁትን ይቀጡ ዘንድ በምድር ላይ እግዚአብሔር ሾሟቸዋልና መንግስታት በሁለት መንገድ ነው። አንደኛው የእግዚአብሔር የህክንዱበት ትር ናቸው አመፀኛውን፣ በደለኛውን፣ ህግ አፍራሹን፣ ህግ የማይጠብቀውን፣ አምልኮት የሌለውን ከእግዚአብሔር አምላኩ ተለይቶ ሰይጣናዊ መንገድ የተከተለውን የሚቀጣ እግዚአብሔር በበትርነት ይጠቀሙባቸዋል፣ ይጠቀምባቸዋል፣ ያዛቸዋል። ሲታዘዙ ሊያቁም ሊያቁም ይችላሉ። በነገራችን ላይ። ብዙ ጊዜ ይሄንን የእግዚአብሔር ትእዛዝ የሚያውቁ የእግዚአብሔር የሆኑ ነገስታትና መንግስታት ናቸው። መንፈሳዊ ከፍታ ያላቸው ከእግዚአብሔር ጋር በራይም በህልምም መነጋገር የሚችሉ መሪዎች ናቸው። ይሄን ነገር እግዚአብሔር የሆነ ባቸው ግን ላያውቁት ይችላሉ። ግን እግዚአብሔር የሚሰሩትን ስራ በልቦኗቸው በአይምሯቸው፣ በግንዛቤያቸው ልክ እንደ እውቀታቸው ልክ ይጽፍላቸዋል። ስለዚህ ያንን እሱ የፈቀደላቸውን ነገር ነው የሚሰሩት። ለእግዚአብሔር ህዝብ የሚገባውን የእግዚአብሔር ለዛ ህዝብ እግዚአብሔር የፈቀደለትን እንዲያደርጉ ያዛቸዋል። ለእግዚአብሔር ህዝብ ያልሆነ ወይም ህግና ስርዓቱን የማይጠብቅ ህዝብና ትውልድ ሌላ ሲነሳ ብዙ ጊዜ በመከራ ላይ መከራ፣ በጦርነት ላይ ጦርነት፣ ረሀብ፣ ቸነፈር፣ ስደት ነው የሚሆነው። ምክንያቱም እግዚአብሔር ሊወልዶ እንዲህ ይላል፣ ህጌን ብትጠብቁ የምድርን በረከት ትበላላችሁ ባጠብቁ ግን ሰይፍ ይበላችኋል። ስለሚል እንግዲህ የምንጠብቀው ህግ አለ ነው ወይ? ህግ አለ ነው ወይ? ይወዳል የሙሴ ህግ እየተቀበረ ወንድሙ ወንድሙን ይወዳል ይባል። ወንድም እንደ ራስህ እንደ ነፍስ ውደድ። እግዚአብሔር ይለይ። እግዚአብሔር ውጪ አማልክቶችን እንዳታመልክ ፍቅረን ወይ እንዳይኖረ ያው አንዱ እግዚአብሔር ጋር የሚወዳደር የተካከለ የተነገረ በታሪክ የምናቀው፣ ለሁለት ጌቶች መገዛት አትችሉም ተብሎ የተነገረው አንዱ ገንዘብ ነው። አንዱን ይወዳል፣ አንዱን ይተዋል ማለት ነው። ለሁለቱም ጌቶች መገዛት ስለማይቻል ስለዚህ ገንዘብን ጌታው ለገንዘብ አምልኮትን የሚፈጽም ትውልድ ሲነሳ የሚቀበለው መከራ ነው። የሰበሰበው እንኳን አይበላም። ስለዚህ አምልኮት እግዚአብሔር በብዙ መንገድ